ኤቢ እንግዲህ የእናቷ መኝታ ቤት በመግባት ጠቅላላ እንግዲህ ጌጣጌጦቿ ወርቆቿ ጠቅላላ እንግዲህ ጥርግርጋር ጋር ዳጣ ወስተዋለች ወይም ደግሞ ዳጣ ሰረቀች እንዲባል እንግዲህ ዳጣ ላይ ማትፈነቅለው ድንጋይ የለም ማለት ነው። ኤቢ እንግዲህ የእናታ የመጀመሪያው እንግዲህ የምታፈቅረው እሱ ግን ምንም አያ ፈቅራትም ግን፣ እሷ በግድ ያው እናቷም እንግዲህ ማርታ ጫና እያደረገችባት ናታ፣ መልካም ልጅ ነው አያምልጥሽ በማለት እንግዲህ እያደፋፈረቻት ትገኛለች። ግን ዛሬ ዳጣ መርካቶ ሄዳለች በማለት እሷ ስትወጣልሽ ነው ግን ደስ የሚልሽ ከናታ ጋር ኮን ሄደች ትላለች። ደህና ሞጨለፈችሽ። ይሄው ስትንከረፈፊ እሞ ደናርጋ አርጋ እንግዲህ ስትንከረፈፊ ነው ይሄ ሁላ ጉዴ የመጣ። ምን ልታደርገው ነው ጣይ መርካቶ ስትላት፣ እቺ ልጅ ግን በጣም ሌባናት በማለት ምን ስሰርግ ግን አይተሻታል፣ ምን ስታረግ አይተሻታል? በማለት እንግዲህ ትጠይቃታለች ማለት ነው ያው እንግዲህ ገና ለገና እሷ ላይ እንግዲህ ጣጣ ለማምጣት ወይም ደግሞ ዳጣና የሰረቀችው ለማለት እንግዲህ እሷ ላይ ያ ሁሉም ነገር እሷ ላይ ነው እንግዲህ በጣም ያሳዝናል ማለት ነው። ቅድም ስትጫጫሁ የነበረ በምን ተጣልታችሁ ነው ስትላት፣ እንግዲህ ሰላም፣ አይ በጥፊ መታኝ ነው የቤት ላት አለች። አይዞሽ የኔ ቆንጆ አይዞሽ አይዞሽ ብቻ ነው እንደ የምትይልኝ እንደ በማለት ልምታልሽ ምናምን አትኝም በማለት መች ይምታት። አቤት አንቺ ቁመት ቁመትሽ ብቻ እኮ ነው የሚያድገው። እኔ ግን ዳታ ናፍቃኛለች ትላለች። ዋ ለምን አትደውይላትም? ደውይላት በቃ ስትላት፣ እሺ በማለት እንግዲህ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ የሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። እንግዲህ ዳጣ ያው ክፍል እንግዲህ ያው አምስት ይዘን መጥተናል። በጣም እንግዲህ የሚያሳዝን እና በጣም ልብ ሚነካ እንግዲህ ዳጣዬ ምን አለብኝ ብላ ከናታ ጋር እንግዲህ የቀደደችው መጽሐፍ እንግዛ ብሎ መርካቶ ይዟት በሄደበት ምንም ያላሰበችው ነገር ኤቢ የምትባሊት እንግዲህ የናታ የመጀመሪያው ፍቅረኛ የምታፈቅሮ የነበረው ገብታ እናቷ ክፍል በመግባት ጠቅላላ ጌጣጌጦቹ ወርቆች ሁሉም ነገር እንግዲህ ጠራርጋ በኪሷ እንግዲህ ይዛ በመውጣት የሆነ ቦታ ድብቅ ቦታ አስቀምጠዋለች። በኋላ ላይ እንግዲህ ዳጣ ሌባ ናት፣ ዳጣ ሰርቃለች ብላ እንግዲህ ያው እሷ ላይ እንግዲህ ለማሳበብ እሷ ደግሞ እንግዲህ ሰረቀች ከተባለ ያው ሁላቸውም ከቤት እንደሚያባረሯት ያው እንግዲህ ማርታም ከቤት እንድትወጣ ከበፊትም ጀምሮ ኬታም ጥታት ነው በማለት ያው ባለቤቷ እየጠየቀች ነበረ። ተይ በቃ እኛም እኮ ልጆች አለን። ነገ የእኛ ልጆች የት እንደሚሆኑ አይታወቅም በማለት እንግዲህ የነበራት ነበረ የሚገኝ ማለት ነው። ግን ማርታ በፍጹም ደስ አላላትም ነበረ። እቺ ልጅ መቼ ነው ከቤት ምትወጣ? አላስበቃ ትወጣለን እያለች ነው። አሁን ደግሞ እንግዲህ ወርቋና እንደዚህ የተለያዩ ጌጣጌጦች ጠቅላላ እንግዲህ መሳቢያው እንግዲህ በመክፈት ጠቅላላ እንግዲህ አሸሽተዋለች ች የምትባሊት ማለት ነው። የገዛ ልጇ በኋላ ዳጣ ናት እንግዲህ ሰርቃ ሸጠችው እንግዲህ ከናታ ጋር ተባብሮ እያሉ እንግዲህ በኋላ ስም ለማጥፋት እንዲያመቻት እንግዲህ የሁላ ድራማ የምትሰራ ማናት የቢው ናት ማለት ነው። የቢ እንግዲህ ናታን በጣም ታፈቅረዋለች። በጣም በጣም ነው የምታፈቅረው። እሱ ደግሞ ምንም ነገር አያጅበውም ወለ ምንም ነገር አያፈቅራትም፣ ዞር ብሎ ማያያት ማለት ነው። ናታን ግን በጣም የወደዳትና ልብ ውስጥ የገባችው እንግዲህ ዳጣ ናት ማለት ነው። እንግዲህ አንቺ ጎዳና ራሱ ተዳዳሪ አትመሲም፣ በጣም በጣም የተመቸው የሀብታም ልጅ ነው የምትመሲ በማለት

ያው ሲላት ነበረ ለዳጣይ ማለት ነው። እና በጣም እንግዲህ በግልጽነቷ ያው ዳጣ እንደምታውቁ ቅንና መልካም፣ በዛ ላይ ደግሞ በቃ አለ አይደለም፣ ማህበራዊ ኑሮ አብራ ምትኖር፣ ችግርም ሲመጣ አብራ ምትካፈል እራብም፣ ሁሉም ነገር ደስታችሁም፣ ሐዘናችሁም፣ ሁሉም ነገር እንግዲህ አብሯችሁ የሚካፈል ሰው፣ ከዚህ የበለጠ ምንም ነገር የለም። ያው ሐዘን የሆነ ነገር ሲደርስባችሁ ዞር ብሎ ማያያችሁ እና ለደስታችሁ ጊዜ የሚመጣ ሰው ምንም ትርጉም የለውም። እና ዳጣዬ ግን እንግዲህ እንዳያችሁት ሞገስ ያ ሁላ መከራና በደል ሲደርስበት እንግዲህ እሱ ከጎኑ እሷ ከጎኑ አልተለየችም ማለት ነው። ዳጣዬ አንድ ቀን ወይም ደግሞ ሁለት ሶስት ቀን ስላበላሁሽ ግን አንቺ ያ ውለታ ብለሽ ይዘሽ ግን እኔ ባጣም ባገኝም ከኔ ጎን አልተለየሽኝም እስካሁን ድረስ ያልከዳሽኝ አንቺ ነሽ፣ በማለት እሱ እንኳን በጣም ነበር የሚደነቅባት በዳጣ ማለት ነው። ይቅርታ በዳጣ ማለት ነው። እና በጣም ታማኝና ቅን፣ መልካም ያው በቃ ማህበራዊ ኑሮ በቃ ያው የአዲስ አበባ እንግዲህ የአዲስ አበባ ልጅም ከአዲስ አበባ ልጅ እንግዲህ ያደገ ሰው ፍቅር ነው እንግዲህ በሄዳችሁበት ፍቅር ናቸው እነሱ ማለት ነው። እንግዲህ አዲስ አበባ ላይ ስላደገች በቃ ፍቅር ናት። ሁሉም ቦታ የተወለደችም ያደገችም አዲስ አበባ ስለሆነ በእርግጥ ጎዳናም ብታድግም ቢሆን አዲስ አበባ ነው እና አዲስ አበባ ደግሞ ያው ሁላችንም እንደምናውቀው የፍቅር የአንድነት፣ የህብረት፣ የትብብር፣ የቅንነት አገር ነው ማለት ነው። እና ደስ ይላቸዋል። በቃ እኔ እንጃ። እና በሄደችበት ቦታ ያው ስለ ዳጣዬ እኔ አውርች ያል ጨርሰውም በጣም ቅናት ማለት ነው። በጣም ቶሎ ነው ከሰው የምትግባባ ሁሉም ነገሯ ደስ ይላቸዋል። በቃ ሁሉም ነገሯ። እና ያው በዚህ መሰረት እንግዲህ እናታ በጣም ወዷታል። ግልጽነቷ፣ ግቡብነቷ ሁሉም ነገሯ። እሱ ብቻም አደለም እንግዲህ ቤት ውስጥ እንዲህ ሁላችሁም ዳጣ ዳጣ ትላላችሁ፣ የምን ፍቅር ነው የበተነችባችሁ ሁላችሁም እኮ ዳጣ ትወዳላችሁ ገና አሁን ከመምጣቷ በማለት አታትንሿ እንኳን እህቷ ራሱ ውሃ ማለት ነው። እሷ እንኳን ራሱ እንግዲህ በጣም ዳጣ እየወዳት አለው ምናኑ የምትወጅላት ስትላት እንኳን የቢ ሁሉም ነገሯ፣ ግልጽነቷ፣ ተግባቢዋ፣ ጫወታዋ ብላታለች። እንግዲህ ዳጣ የዳጣ ነገር በቃ እኔ እንጃ ቃላት የለኝ። በጣም ደስ የምትል ቅን መልካም ሴት ናት። እና እንግዲህ ያው ዛሬ እንግዲህ እንዳያችሁት እንግዲህ ጠቅላላ እንግዲህ መኝታ ቤት ያለ የነበረው እንግዲህ የተለያዩ ጌጣጌጦች እንግዲህ ዳጣ የናት የሰረቀች እንዲባል አውጥታለች። እንግዲህ አውጥታ ሸሽተዋለች ማለት ነው። በጣም ያሳዘናል ማለት ነው። ይሄ ሁላ እንግዲህ ዳጣን ለማስጠቆር ዳጣ ሌባ ለማስባል በቃ እሷን ከዛ ቤት አስወጥታ እንድትንከራተት። እኔ ግን ስሰርቅ አላየዋ፣ ጠርጥሬያት ነው። እንደ አንድ ሰው ሲሰልቅ እኮ ካልታየ ዝም ብሎ አይወነጀንም፣ ስትላት፣ አይ እኔ ግን ጠርጥሬ ያለሁ። እዚህ ቤት ውድ ዕቃ ባይቀመጥ ደስ ይለኛል። ግን እኔ ለአባትሽ ነግሬው ነበረ አይሰማኝም እንጂ ይህ እስካሁን ኬት እንዳመጣት በግልጽ አነገረኝም እኔ ግን ብዙ ነገር ነው የጠረጠርኩት ትላለች ኤቢ ማርታ ደግሞ ኧረ አንቺ ደግሞ አታብዢ መንገድ ሲከፈትልሽ ሁሉም ነገር ታወሪያለሽ በማለት እንዴ እዚህ ቤት እኮ ዘርፋ ከተገኘች እኮ እዚህ ቤት አታገኝች እንዴ ምንድን ነው ዘርፋ ዘርፋ የምትይኝ እስቲ ስትዘርፍ ያየሽው ነገር በግልጽ ንገሪኝ በማለት አይ ከዚህ ከመኝታ ቤትሽ ስትወጣ እኳ አይቻታለሁ እንዴ እዚህ መኝታ ቤት ረ የማ ድፍረት ነው? ከማንጋ ነው ገብታ ስትወጣ ያየሻት? ረ አንቺ ምን ሆነሽ ነው? የእውነትሽ ነው እንደ የምታወሪ ምን ልትሆን ነው ደግሞ? ክፍሌ ዳጣ የገባች ወይስ ከማንጋ ገብታ ስትወጣ የተሻት ነው? ትላታለች እንግዲህ እሱ አልጋዋ ላይ እንደ ጨዋና እንደ መልካም ሰው ምንም እንዳላረገ ሰው አልጋዋ ላይ ቁጭ ብላ እንግዲህ ዳጣ ከክፍልሽ ስትወጣ አይቻት ነበር። ሌባ ናት። እዚህ ክፍልሽ ውስጥ ውድ ውድ እቃ አታስቀምጪ። እኔ ግን ሲያመጧት ጀምሮ አላማረችኝም በማለት እንግዲህ ማርታ በጣም ደንግጣ ካልጋው ላይ ዝልል ብላ እንግዲህ እናቷም የቤና ደንግጣ ወደ ፍተሻ ላይ ገብታለች። ወደ መሳቢያዎች እያንዳንዳቸው እየፈለገች ትገኛለች ማለት ነው እንግዲህ ዳጣዬና ደግሞ እናታ እንግዲህ አብሮ ሄዶ መርካቶ እንግዲህ ገዝቶ መጥቷል። ነፃነትሽ ግን በጣም ይመቸኛል እንዴ ስለማላስብ ነው። አስል እንዴ ራስሽ በዚህ ልክ መግለጽ ከቻልሽ እንዴት አሪፍ ነው ይላታል። እንግዲህ ራስሽ በዚህ ልክ መግለጽ ራሱ ብቃት ነው እና ግልጽነትሽ እኔ በጣም ወደዋለሁ። በጣም ደስ ይላል። በቃ ያኔ በፍሪደም ነው ያደግሹ። በቃ ፍሪ የሆነሽ ነው ያደግሹ ግን እርግጠኛ ነሽ? መንገድ ላይ ተወለሽ ነው ግን ያደግሽው መንገድ ላይ? አላመንከኝም እንዴ? እንዴ እኛ ቤት ውስጥ ተወልደን እያሰብን ባየሽ እና ቆንጆ ነሽ እያልከኝ ነው? አዎ። እንዴ እንዴ፣ ምን ነካሽ? እኔ አፍራለሁ ስትል ታምራሌ ስላልኩሽ ነው እንዴ። ታምራሌ ስላልኩሽ ነው እንዴ። እንደውም ነጻነት አለሽ አይን አፋር አይደለሽም ብዬ ስል ደግሞ አሁን ታፍራያለሽ እንዴ? አንተ ግን ከየት ነው የመጣው? እዚሁ አዲስ አበባ ተወልደህ ነው ያደግከው? አይኔ እንኳን አዲስ አበባ አይደለም ተወልጄ ያደግኩት። ቤተሰቦቼ በጣም ሀብታም ናቸው። ተንከባክቦ ነው ያሳደጉኝ። ታስታውቃለህ፣ የሀብታም ልጅ መሆንማ ታስታውቃለህ። አቶ ደረጀ ለትምህርት ወደ አዲስ አበባ ስመጣ እንዳልበላሽ አባቴ አቶ ደረጀ ቤት የዞኝ መጣ። እዚህ እንድቀመጥ አንተ ትልቅ ልጅ ና ምን ትበላሻ፣ ለማንም ጥበቃ ያስፈልግም፣ በማለት እንግዲህ ናት ይመልሶላታል። አንቺ ግን ነጻነትሽ ደስ ይላል ብዬ ስላልኩሽ አፍራለሁ ትያለሽ፣ እንደ ምን ሆነሽ ነው? በጣም ፍሬ ነሽ ደስ ትያለሽ ምን ነው ማ እየወስተዋለች እንዴ ትላታለች። እንግዲህ ይቤ እንግዲህ እሷ ጥርቅርጋርጋ እንግዲህ ሌላ ቦታ ሽሽተዋለች ማለት ነው። ግን አውቃ ልክ እንዳላወቀ ሆና እንግዲህ የቢ እናት በጣም ደንግጣ ፌንት ነቅላ ወስታለች። ግን እማዬ አደንግጪ በቃ ታልቅሺ ወስተዋለች። ግን አልማዙንም ወርቁንም እንዳለ ወሰደችው። ወይኔ ወይኔ ወይኔ፣ ማርታ አባትሽ የነገርኩት አዘረፈኝ ወስተዋለች አደል እማዬ፣ ምንም የቀረ ነገር የለም አደል ትላለች። ምንም እኮ የለም እያልኩሽ ነው። አስመኝ አቢ ምንም የለም አቢ ምንም የለም አብዬ ምንም የለም እኮ። እንዳለ ጠራርጋ አልማዙም፣ ወርቁንም፣ ሁሉም ነገር ጌጣጌጥ፣ በዛ ላይ ደግሞ ሁሉንም ነው ይዛው የሄደች። ወላይ የሰው ስጦታ፣ ወላይ ባሌ፣ ሁሉም ነገር ሰውም የሰጠኝ ስጦታ ራሴን፣ ስንት የለፋሁበት ይሄ ሁላ ሀብት ንብረት ወስታ፣ መልሳ ተመልሳ ትመጣለች። ትኛለሽ፣ እንዲ እማዬ ትመጣለች፣ ተመልሳ ደግሞ ትመጣለች። ግን ትክዳለች፣ የአባቴ ዋነት ስለምታቅ ያምና ያምነኛል ብላ ስለምታስብ ትመጣለች፣ ተመልሳ ግድ የለሽ። ማታስብ መምጣት ትመጣለች። አይ ደረጀ ስራ ይስጥህ። እኔ መጀመሪያም ተናግሬ ነበረ፣ እቺ ልጅ ከየት ነው ያመጣሃት? ቶሎ ትውጣ ከዚህ ቤት እያልኩ ነበር። በማለት አባቴ በጣም ነው የሚወደኝ ይላል። ጋሽ ደረጀ ሳማክረው ከልጆቹ ጋር እዚህ ሆኖ ይቀመጥ ሲለኝ እዚህ ሁለት ዓመት ሆነኝ። ጋሽ ደረጀ በጣም መልካም ጥሩ ሰው ነው። አንቺስ ከመንገድ ላይ ቸገሬ ስትይ አይደል እንደ ጋሽ ደረጀ አንስተው ቤት ድረስ አንስቶ ያመጣሽ በማለት እንግዲህ ከጎዳና ላይ አይደል እንደ አንስተው ያመጣሽ ጋሽ ደረጀ በጣም መልካምና የዋሰው ነው። ስለዚህ በቃ ናታ፣ ሌላ ወሬ ቀይረን ሌላ ወሬ እናውራ። በቃ ይቅርታ፣ በቃ ይቅርበ፣ በቃ እቺ ደግሞ ኤቢ ተወዳለች። እኔ ግን እናትና አባት እንዳላስቀይም ብዬ እንጂ ነው የእሷ አልወዳትም፣ የቢን አልወዳትም። በማለት እንግዲህ አስቸጋሪ ልጅ ናት። ከዚህ ልጅ ስትኖሬ ብዙ ነገር ለ ግን ቻያ በቃ እሷ እሷ ያረገችኝ እኮ ቲክቶክ ላይ እኮ ለቅደጁ ና ብላይ ነው ያንተ መራሱ መጽሐፍ የቀደጥኩት። አይ ተረድቼሻለሁ። እሷ ግን አመሉ አስቸጋሪ ነው፣ አንቺ ግን መቻል አለብሽ። ከባት ናት አንተና ውሃ በጣም ነው ምችት ያላችሁኝ። ልክን ናታ መጻፍ ደግሞ ማንበብ አለብኝ አስተምረልኝ። አረ ችግር የለውም በቃ በታክሲ እንሄድ ነው በቃ፣ አይኔ እንኳን ችግር የለውም ወክ እያደረግንም ብንሄድ ትላለች። እንግዲህ ያው እሷ በታክሲ እንሄድ ብላው ነበር ናቲ ግን አይ ወክ እያደረገንም ብንሄድም ችግር የለውም በማለት እንግዲህ አብሮ እንግዲህ ተያይዘው ሄደዋል። ማለት ነው እንግዲህ አስቡ። ማለት ነው ቤት እንግዲህ እሷ ምንም በማታቀው ነገር እንግዲ የነገርኩት ጉድጉዳ አረገኝ ትላለች ማርታ። ወይኔ ወይ የቬናት እንግዲህ ያው ምንም ነገር እንዳልተፈጠረ ሆና ነዋቢ የአብራት ቁጭ ብላ እንግዲህ መጣ ትላለች። ወይኔ ወይኔ ወይኔ፣ ጉዳ አረገች ይኸው ስነግረ ስነግራ አቶ ደረጀ ጠቅላላ የለፋሁበት ሁላ በቃ ተረጋጊ ገንዘብ አይደለ የጠፋ ሰርተን እንተካዋለን ገንዘብ ነው እንደምት ምን አልክ ገንዘብ ነው የጠፋው ነው እንደምትልኝ እንደ ብዙ ጊዜ እኮ ልፋቴ ድካሜ ታሪክ እኮ ነው የጠፋ ምን ነካ እንዴት ነው ገንዘብ ነው ብለህ የምታሳንሰው በቃ እኮ አትበሳጭ ብዬ እኮ ነው የምነግርሽ እንዴት ነው ማልጨነቅ አንተ የሰጣኝ ብቻ ሳይሆን ብዙ ሰው ያበረከተልኝ ስጦታ ነው የጠፋብኝ ደግሞ ነግሬህ ነበር ከዚህ በፊትም ምኗ አልጣመኝ፣ መቼ ልጅ መላበላት ብዬ ነበረ። ግን አንተ አልተረዳኝ። አንቺ ግን እሷ መውሰዷ ምን ማረጋገጫ አለሽ? እሽ ናታን ነው ናታን የወሰደው ወይስ ውሃ ወይስ አቢናት ማነው የወሰደው? እዚህ ቤት ደግሞ ማንኛውም ነገር እንደዚህ አይነት ተካሂዶ አያውቅም። እስከዛሬ ድረስ እንደዚህ ሌብነት እሷ ከመጣች ነው እንደዚህ አይነት ነገር የተፈጠረ እንጂ እኔ ቤት ማንም የሚሰርቅ የለም፣ ወይም ሰራተኛው ወይም ልጆች ሁሉም ንጹህ ናቸው። አባዬ እኔ ከመኝታ ቤት ስትወጣ ይቻት አለው ትላለች አብይ። እንግዲህ አብይ እንግዲህ ከመኝታ ቤት ስትወጣ ይቻት አለው። እኔ የገረመኝ ግን ትላለች ማርታ የናቲ መተባበር ነው። የናቲ መተባበር ግን በጣም ይገርመኛል። አቶ ደረጀ ቀስ ብለን እንጠይቃታለን። ስትገባ ግን እንዳታስተነግጧት፣ ተረጋጉ፣ ረጋ በሉ በማለት እቺ ቀን ትለፍና ኔ እናንተ ቁጭ ብለን በደንብ እንጠያቃለን፣ እንነጋገራለን። አባዬ ኬት ነው ያገኛት? ሲጀመር ኬት ነው? ከዚህ በኋላ ከዚህ ቤት ማስወጣት አለብን። ዝም በይ አንቺ። ጆሮ ከሰጡሽ ብዙ ታወሪያለሽ። ምን ማድረግ እንዳለብኝ እኔ ጠንቅቄ አውቃለሁ። ተነሽ፣ ወደ ክፍልሽ ግቢ ስትላት አይ፣ ማርታ ቁጭ በይ ያቺ ሌባ ስትመጣ ያይን ምስክር ናት። ስለዚህ ወደ ጓዳ አትገባም፣ አርፋ እዚሁ ትቀመጥ፣ ምስክር ናት በማለት እንግዲህ ያው አቶ ደረጀ ምን አገባሽ እኔ አውቃለው ሁሉም ነገር ማቆኔ ነኝ። ስለዚህ ጆሮ ከሰጡሽ ብዙ ታወሪያለሽ በማለት እንግዲህ አቤን እንግዲህ ጸጥ አስደረጋት ማለት ነው አቶ ደረጀ ያው ማርታ ደግሞ በጣም ተናዳለች። እኔ ሰው ሁላ ያበረከተልኝ ስጦታ ሁላ ነው ዘርፋኝ የጠፋች በማለት አብ ደግሞ ትመጣለች። ግድ የለሽም ያው አባታችን የዋ ስለሆነ ስታወራለት ያምናታል እና ግድ የለሽም በማለት እንግዲህ በጣም እንግዲህ ያሳዝናል ማለት ነው። እንግዲህ ወደ ሰላም ገብታ ውሃ እንግዲህ ምን ሆነሽ ነው ብላ ጠየቀቻት። እንዴ ምን ተፈጥሮ ነው ቤት ውስጥ? እኔ እንጃ እኔ እንጃ እኛ ቤት ሌባ ገብቶ ነው መሰለኝ። እህ እዚህ እማዬ ሳጥን ውስጥ ያለው ጠቅላላ ወርቁ እንዳለ ተዘርፏል። እማዬ ፖሊስ ሁላ ይጠራ እያለች ነው። ስለዚህ ወርቆቿ፣ ጌጣጌጧ ሁላ እንዳለ ተዘርፏል። ማን ይሰራቃት? ኤቢ ግን ዳጣናት አይቻታሉ። ከክፍሏስ ተጣብላለች አንቺ ሳይ ተሻታል ተላይስ፣ ሰላም እኔ እንኳን አላየኋትም ትላለች። ውሃ ማለት ነው እንግዲህ አስቡ፣ ማለት ነው እሷ ራሷ አእምሮዋ ላይ እንግዲህ ተቀርጸዋል ማለት ነው። አይ ዳጣ፣ አይ አንቺ መከራ፣ ዛሬ እዚህ ቤት ባትመጪ ይሻልሻል በማለት እንግዲህ፣ ሰራተኛዋም እንግዲህ ትክዝ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ እያለች እንግዲህ እሷም ግራ ተጋብታለች ማለት ነው። ደረጀ ፖሊስ ጥራልኝ፣ በቃ ፖሊስ ጥራልኝና የዘረፈችውም አንድ በአንድ ታስረክባታለች። ፖሊስ ጥራልኝ፣ በቃ ቆይ፣ ማይ ጠየቅናት፣ ተረጋጊ፣ ትምጣ መጀመሪያ፣ በቃ ጠይቃ ታለሰትኩ ብትል ልተዋት ነው። የሁሉሽ እናት ልጅት በጣም ሌባና ዱርዬ ናት። ስለዚህ ያ ንብረት ሁላ ከወሰደች በኋላ ምን ቀረኝ ብላ ብላት መጣለች። በቃ ደውዬላት፣ አሉ አብሮ ይመጣሉ። ዝም በይ በቃ በማለት አቶ ደረጀን አፏን አስይዟታል።